ከሱ ራቂ የሚባል ነገር አለ እንዴ? ለሄሉ የቢኒ አፍቃሪ ከአሜሪካ ደወለችላትና ከአጠገቡ ራቂ፣ ከእሱ ጋር ሆኜ ማየት አልፈልግም ብላታለች ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ተከታታዮች፣ እንዴት ናችሁ? ደህና ናችሁ? ወይኔ ያለው ናችሁ? እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ፣ እኔ አለው እግዚአብሔር ይመስገን። ያው ሄሎና ቢኔ ዛሬ በቀን እየመጡት ማለት ነው እና ስቲል ቪዲዮን ጠዋን መሰለኝ የሰሩት የሆነ የጠዋት ድባብ ምናምን አለው፣ አለባበሳቸው የጠዋት ነው። አሁን ደግሞ ኢትዮጵያ ላይ ትንሽ ቅዝቃዜ በጣም አለ፣ ይበርዳል ምናምን እያሉን፣ ያው በስልክ ምናምን ስናወራቸው ማለት ነው እና ኦልሬዲ ሄልዬ ከመጀመሪያው ሲጀምር ስናይበት ስናጠረጥርበት ደስታሽ ደስታችን ነው። ብቻ አንቺ የምትፈልገው ነገር ሆኚ ደስታሽን የሚያስደስተን ጥሩ ቦታ ሆኚ፣ ምን ሆኚ ደስ ይላል። እና ጀስት ዛኔ እንትን ነው ምን ያህል ምን ያህል እንደ ራሱን ንጹሕ ሆኖ በራሱ ምን ያህል ኮንፊደንስ እንዳለው ለመገመት መሰለኝ ይሄን ፕራንክ ያደረገችው ሄሉ ማለት ነው። እንዴት እንደሆነ ታውቃላችሁ። ጀስት እየጠፋች ነው ሰሞኑን ቪዲዮም ቶሎ ቶሎ እየለቀቀችልን አደለም። አላቆ የሚጠፋውበትን ምክንያትም ጸጥ ብዬ ጠፊ ጠፊ ጠፊ ይለኛል ብላለች እና በተቻለሽ አቅም ቶሎ ቶሎ ቶሎ ቶሎ ነይልን ከሜንዬ ጋ ተብላለች። እና ሲቀጥል ደግሞ ቢንያምን ካጠገብሽ እንዳትርቂው እሱ ካሌለ እንዳትመጪ ተብያለሁ ብላ ነበር እና እና ግድኗ እሱ የኛ አማቻችን አደለ እንዴ? ግርማ ሞገሳችን ነው። እሱን ይዘሽ ነው ቶሎ ቶሎ ኑ ትናፍቁናላችሁ ማለት ነው። እና እሱ ከሄደስ እንዴት ነው የምታደርጉት ብላለች ማለት ነው። አረ፣ ስንቀልድ ነው አንቺን ጥለን የትም አንሄድም ማለት ነው። እና ኤኒዌስ አውቀን ነው ስንቀልድ ነው እንጂ ቢኒያ ምንም እንወደዋለን፣ አንቺንም እንወዳችኋለን። ያው ሁሉ ጊዜ ጥሩ ነገር በስልካችሁ በእንትናችሁ ኮኔክት አርጎ ቶሎቶሎ ቶሎ ለመገናኘት ቶሎቶሎ ላለመራረቅ ሞክሩ። ደስ ያለኝ ነገር የተጠቀመችው ቃላት የሰው ልጅ የሰው ልጅ በህይወታችሁ ውስጥ አለ፣ በህይወታችሁ ሲመጣ ይወጣል፣ ይሄዳል፣ ይመጣል። ምንም ነገር እግዚአብሔር የፈቀደው ነው የሚወጣል። በቃ እንደመጣው ሁሉ ነገር ይወጣል ብላችሁ ማሰብ አለባችሁ ማለት ነውና ያን ሰዓት ደግሞ አይምራችሁን ዝግጁ መሆን አለባችሁ፣ ራሳችሁን ዝግጁ አድርግታችሁ መጠበቅ አለባችሁ ነው ብላ የተናገረችው ማለት ነውና ኦልሬዲ ለቢኒ ተደወለለት እንትን ቢኒያም ተደወለለትና እና ያው ቢኒያም ጫጨታ ምናምን ቦታ ነበረ፣ መጣ እየሩጠ እየተገሰገሰ ፍቅሬ ማደውለ አላስቆማትም ምናምን አለችው። እና ሲጀመር ገና እንደመጣ በነገር ነው የለከፈችው ማለት ነው። ሄዲሻ ማለት ነው፣ ለምን ቆየህ? በጣም አስጠበቅኸኝ እኮ ከመቆየትህ የተነሳ እንቅልፌ ሁሉ መጣ፣ እዚጋ እኮ ሁሉ ልተኛን፣ በጣም ነው የቆየከው ምናምን አለችው እና ማለት ነው ግን እሱ አልቆየም፣ ቶሎ ነው የመጣው። እሷ ያው ረዲ ነገር ፈልጋ ስለሆነ ማለት ነው። እና ነገር ፈልጋ ቀመር አዘጋጅታበት ሚሄድ ስለፈለገች ነው። እና ከዛ በጣም ቆይታ ካል ምናምን ለዛ ሁሉ ነገር ይቅርታ አላት ማለት ነው። ባይዘዌ ጸባይህን አይቀየርብት ትዕግስተኝነቱ በጣም ደስ ይላል። ጨዋ ነው ማለት ነው። እና በራሱ ያለው ኮንፊደንስ በቃ፣ በራሱ ያለው መተማመን በጣም ደስ ይላልና፣ የሆነች ልጅ ደውላልኝ ነበረ፣ የሆነች ልጅ ደውላልኝ ከጠገቡ ራቂ ሁልጊዜ አብራችሁ ቪዲዮ ስሰሩ አያቸዋለው። ሁልጊዜ ብዙ ነገሮች አብራችሁ አያቸዋለሁ። እና ያ ነገር ደግሞ እኔም ይረብሸኛል። ከሱ ጋር ሆነች እንዳያሻ አልፈልግ ምናምን ነበር ያለቻት ማለት ልዩታ፣ ለቢኒ ስትነግሩ ሄልሻ ማለት ነው። እና ቢኒ በጣም ደንግጧል። ፊቱ ተቀያየረ ምናምን ማለት ሄሉ። ግን እሱ አልባንነብሽም እንጂ ፊት ሽ በጣም ነው የሚያስታውቀው። ፕራንክ እንደምሰሪ ማለት ፊት በጣም ፊትሽ ሊያስታውቃል ፈገግታሽ ምናምን በግድ ሳቅሽ መጥቶ ጭንቅ ብለሽ ነው ያሹ ማለት ነው። እና እንዴ ማናት እንደዚህ ያለችው ምናምን? እንዴ እኔ ኬት ያሌለችዋ ፍቅረኛ ደውላ እንደዚህ የምትልሽ እኔ በራሴ የተማመና ነው ማን ብዬ ልንገርሽ ልገምትሽ ምናምን አላት ማለት ነው። ኦልሬዲ ራሱን ስለሚያውቁ ነው በኮንፊደንስ እንደዚህ ሁሉ ያወራው ማለት ነው። እና ተደወለላት ስትሽ ሲደወልላት ቀጥታ እናትዬ እና ትናንት ደውለሽልኝ ነበረ፣ ይኸው ቢንያም አሁን አጠገበኝ አለው እና ምናምን ስል ከሱ እራቂ፣ ሻሉ እራቂ። በቃ በኮንፊደንስ ያቺ ማለት ነው። እነሱ እኮ ተመካክረውና ልጁ በላብ ጥምቅ የሚያደርገው ማለት ነው እና ሲጀመር በጣም ኮስተር ብላ ነው የምታወረው። ያሳመነው ያሳመነው ደግሞ ምን እንደሆን ታውቃላችሁ? ቢኒ እኔ ያወራታለሁ፣ አንተ ዝም ነው የምትላት እኔ አወራታለሁ አንተ ምንም ነገር መናገር የለብህም አለ። ምን እንዳይናገራት እንዳይሰደባ ስለፈለገች ነው ግን በጣም ደስ ይላል። የሆነ ፓርቱ ደግሞ የተመቸኝ በኋላ ኧረ እባክሽ ካሁኔ ደግሞ የብስ ቅጥል እንድትል ሁልጊዜ ነው። እኔ እናንቻ ነው እየመጣን ቪዲዮ የምንሰራው ቅፍ አረጋት ማለት ነው። እና በጣም ነው ፊትሽ ላይ እያስታወቅብሽ ያለው ፕራንክ አሰራሩ ማለት ነው ሄዲሻ ማለት በሲሬስ ምናምን ጓ ምናምን ብትይበት ምን ብትይበት በጣም ይደነግጥ ነበር ማለት ነው። የሆነ ሳለ እሱ ቀሉን ሁሉ እያወራሽ ነበር የመሰለው ማለት ነው። አላመነም። ለምን እንትን ነው ደግሞ እዛ ላይ ቢኒ የሆነ የሲሬስ ባህሪ ያለበት ደስታውም፣ ፊቱም አንድ ነው ስሜቱ ማለት ነው። እና ያን ያል የተናደደ እንትን ፊት አላየንበትም፣ ምንም የደነገጠ ስሜት አላየውበትም እንደኔ ማለት ነው። ለምን አላቅም። እሷ ግን ሄሊሻ በጣም ነው የሚያስፈግርባት የነበሩ ሳቋ እየመጣ ዞር እያለች ትነቅ ትነክሰዋለች፣ ምን እያለች በመሀል ሳቋን ትለቀውና ከዛ ደግሞ አረ እኔ እኮ ሲሪየስ ነው እኮ አንተ ራቅ ብላለች። ከህይወቴ መራቅ አለብኝ እኔ አልፈልግማ። አንተ በትፈልግ ቪዲዮ መስራት እኔ አልፈልግም ምናምን ትላለች። ከዛ ደግሞ እሱ የምርሽን ወደ ምናምን ሲል ሳቋ ይመጣል። ከዛ ደግሞ ተመልሳ ሲሪየስ ታደርገዋለች ማለት ነው እና ሄሊዬ ምንም አይልም። ይልመድብሽ